ላይ ቄሶች የእምነት አባቶች መናገር አቅቷቸው መስቀል ይዘው በዛ ልክ እምባ እየተናነቃቸው እኔ በጣም የማዝነው የእምነቱ ተከታይ ሁናችሁ ለክልሉ ብቻ ስታስቡና ለክልሉ እዛ ላይ ለሚፈጸም በተደጋጋሚ በዚህች አምስት ዓመታት ውስጥ ስለሚደረገው ቤተክርስቲያን ላይ ጥቃት ለሚደረገው ነገር እስልምና መስጊድ ላይ አዲስ አበባ ላይ ሲፈርስ አይተናል። አዳነች አበቤ በይፋ አፍርሳ መስጅድን ያክል እስከ ቁርአን አፍርሳ ያንን ሁሉ ነገር ሲሰራ አይተናል። ለምን ዛሬ እነዚህ አማኞች እንባ መቅበር አቀቷቸው ደም እስከሚያለቅሱ ድረስ፣ ለምን ኢትዮጵያን ዝም ይላል? እምነት የለንም። አንዳንድ ጊዜ መድረክ ላይ እኮ ስንወጣ ሁለት ሺህ ምናምን ሰው አለበት ላይ እኔ ልምዱ ስላለ አንተ ልምዱ ስላለን ሀሳባችን የመግለጽና የማብራራት አብራርተን የመናገር አቅሙ አይኖረንም ለመናገር ስሜታዊ ሆነን እንገባለን። ግን ነገሮችን ያሰብናቸውን ነገር ከመናገር ወደኋላ ሁነን ያላሰብናቸውን ነገሮች ተናግረን ሀሳባችን አንድ በታችን ተገድቶ እንወጣለን። ልምዱ ስለሌለ እና በዛ ደረጃ ተረዳቸው ለማለት ፈልጌ ነው። አመሰግናለሁ ፓስተር ዮኒ። ዮኒ እኔ ለውራ ነው አንዴ ልመልስለትና፣ ታወሪያለች። እኔ በጣም የሚያስቀኝ ነገር አንድ ነገር አለ። የሚያስቀኝ ምንድን ነው? ታስታውሳላችሁ የዛሬ ሁለት ዓመት ጦርነት ላይ ነበር። ከዋርጋ ቄሱ ሼኮ ወጥቶ ጦርነትን ማውገዝ ሲገባው በለው ግደለው፣ ቁረጠው ሲል የነበረ ቄስ ዛሬ መጥቶ ለኦርቶዶክስ አዛዥ መስሎ ሲመጣ የፈረሰው ቤተክርስቲያን አይቀማ አስጨርሻ ያለው ፕሊዝ ጆከር ኖ ኖ ዛሬ አዛዥ መስሎ ሲመጣ ያስቁኛል። ትላንትና ትግራይ ላይ ጦርነት በነበረበት ጊዜ እንደ ቄስና እንደ ሼክ የአማራ ቄስና የአማራ ሼክ ወጥቶ ምንድን ነው ፍለጠው ቁረጠው፣ ምንም ችግር የለው ህወሓት ላይ ጭፍጨፋ ማድረግ ትክክለኛ ነው፣ ቅዱስ ቅዱስ የሆነ ጦርነት ነው ብለው ሲያውጁ አለብ ሲያውጁ ነበር እኮ። ዛሬ በራሳቸው ሲደርስ ነው ማልቀስ የጀመሩት። ስለዚህ

ሙስሊሞች በቅርብ ሲጮሁ አልነበር፣ ተገደሉብን ብለው ወይስ አል ነበር አማራ ክልል መልሱልኝ። መንግስት የገደላቸው መንግስት የገደላቸው መንግስት ለራሱ ፖለቲካ መጠቀሚያ የገደላቸው የረሸናቸው መስድ መስጅድ ላይ የሙስሊሙ ሰውን መንግስት ነው የገደላቸው። አሁን አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ እስከ መረጃው ስለማመጣ አንድ ጊዜ ስለዚህ ስለጠየቀው ጥያቄ አንድ ጥያቄ ነው። እሱንም ጠይቀው፣ እምነት ቦታ ላይ እምነት፣ ቤተ ክርስቲያን በር ላይ መሳሪያ መተኮስ ጥይት መ ጦርነት መደረግ አለበት ብለህ እታምናለህ? መስጅድ በር ላይ ጥይት እንደዚህ ከፍ ተደርጎ አፈሙዝ መተኮስ አለበት ብለህ እታምናለህ? በጭራሽ በጭራሽ፣ አለ በጭራሽ እኔ ደግሞ መከነ ሰላም ላይ ተገደለ ለተባለው እኔ መስጅድ ላይ መሽግ የሰሩበትን ቪዲዮ እዚህ ፊት ለፊት ያሳያሉ። መከላከያ ለሁለት ዓመታት ያክል መስጅድ ላይ እስከ መስጅዱ ጣሪያ ያስመጡ መስጅዱን በር ሰብረው ገብተው መሽገው የኖሩበትን መስጅድ ኦዱ በሥነ ስርዓት የሚያደርጉበትን መስጅድ ላይ ገብተው እስከ ጫማቸው ኢማም የሚሰግድበትን መስጅድ ረግጠው ምሽግ አድርገው የኖሩበትን መስጅድ የካሜራ ካሜራ ከፍቻሁን አሳያለሁ። የሙስሊም ልጆችን አስገባለሁ እና ሀቁን ያወጡታል። ጆከር የሙስሊም ልጆችን አውጥ አምጥቼል። ሙስሊሞች ግቡ ነው አንድ ቆ ጆከር ማኝት አሁን ለአሪሲ ኦርቶዶክስ ድምፅ መሆን አማራ ክልል ተገደለ ምን ምን አገናኘው ከዚህ ጋር አልገባኝም። በጣም ጥሩ ማንም ሙስሊም ሲገኝ አሁን እኔ አንድ አንድ አይያችሁ ያረ ለማለት እኔ መመለስ ያለኝ ጫርስነት እኮ ልጨርስና የሚታረግላል ጥያቄ እንደ አንድ ኦርቶዶክስ መጥቼ ወይ ኔ ፋን ስላለ ወይ ኔ መንግስትን ስለማልደግፍ መጥቼ እንደ አንድ ኦርቶዶክስ ኖ አርሲ ክልል ላይ እንደዚህ እንደዚህ ይቃወማለሁ ስለው አማራ ክልል ላይ ተገደ ላይክ ይሄ ሜክ ሴንስ አይሰጥም። ተረዳኸኝ? አይ ሴንስ ያደርጋል እያልኩት ነው ኔ ደግሞ ለአንቺ ላደረግ ይኸውልሽ አማራም ክልል ላይ ሲገደሉ፣ ኦሮሚያም ክልል ሲገደሉ፣ ትግራይም ሲገደሉ፣ ደቡብም ሲገደሉ፣ ለሁሉም እኩል መጮህ ነው። ይሄ ነው ሰብአዊነት። ለው ሁሉ ሙስሊምም ተገደለ፣ ክርስቲያንም ተገደለ ኢትዮጵያ ላይ የትኛውም ክልል ይሁን። ግን አማራ ክልል ሙስሊምም ክርስቲያንም ተከባብሮ የሚኖርበት ስንት ዓመት ሙሉ አንድ ጸብ ሳያነሱ ተከባብሮ የሚኖሩ ናቸው። ገባ? ሃይማኖታቸው የሚያጣላቸው አይደሉም። አባት ሙስሊም እናት ክርስቲያን ልትሆን ትችላለች፣ ችግር የለውም። ኦሮሚያ ላይ ግን አሁን እያየ ነው ያለ ነው። በኦሮሚያ ክልል ግን መንግስት ተነስቶ ክርስቲያን ናቸው ብሎ ሰዎች እያስታጠቀ እየላከ ያስገድላል ገባ ስለዚህ አሁን ጥያቄ የጠየቁት አባታችንም በኦሮሚያ ላይ ለሚገደሉ ክርስቲያኖች ድምፅ እንሁን ናቸው መንግስት አይግደለን ያሉት እና ይህንን ነገር ደግሞ ሌላም ያሉት ፖለቲካ እማ አውርተዋል በዘር ብለው ስለ ዘር አ ወር ወደዘራ አይደለንማ፣ ያዳመጥነው ህዝብ ስላለ እዚጋ ልትዋሸኝ ማባ ችግሩ አማርኛ ቋንቋ እንዳዞር ነው፣ እንዞራለን። ኦሮሞኛ ቢሆን አካማካም ነው አካማካም ነው። ትግርኛ ቢሆን ጽቡቅ ጽቡቅ ጽቡቅ ጽቡቅ ነው። የተቸገርነው የሁሉ እኮ ነው። እኛ እኮ ፖለቲካችን እየተበላብን ያለ በእኛው አማርኛ እኮ አለመግባባታችን መግባባታችን ነው። በእኛ አማርኛ መሰንጠቃችን። እሺ አባታችን አባታችን፣ እኛ እንነጋገር ነው ያርቡን ግሬ ይላል ነው የገቡት። አሁን እሳቸው ያልገባውት ነገር አለ። እርሶ የእምነት ጉዳይ ሲሆን መጥተው ማስረዳት ይችላሉ። እናመሰግናለን። ነው ማውራት ከፈለጉ መብታቸው ነው። ለምንድን ነው የምከለክላቸው? እሳቸው ሃይማኖትን ይዘው ነው እንጂ የመጡት ይ አይደለም። ሃይማኖት ውስጥም ያሉ ፖለቲከኞች አሉ፣ እናውቃለን። ምንድን ነው የምናወራው? በደንብ እናውቃለን። እሱማ መሪውም ሃይማኖተኛ ነው። ስለዚህ ማውራት ይችላሉ። እኔ አሁን አቅ የምናገረው ምንድን ነው ያለውን ነገር ቁጭ ብለን ማውራት ይችላሉ ስለፈለጉ መሰለኝ የመጡት ፖለቲካ እንደሚወራ ቃል አልገባቸው አልገባቸውም የክርስትና እምነት ተከታዮች እየተገደሉ አይደለም ብለህ ነው የምታምነው ኦሮሚያ ክልል ላይ እነዛ ነው መሰለኝ ነው ወይስ እኔ እንመልስልኝ እና እውነት ተነጋግረን እርሳቸው የሚውረዱ እኛ ብቻ ነው ወደ ደንብ ነው የማወራው ክርስቲያኑም ይገደላል በተለይ ክርስቲያኑ ይገደላል ግን ሙስሊሙም ይገደላል። ንቴ ሙቶ ያውቃል ዋቄፈታ ተከታይ እምነት አዲስ አበባ ላይ አዲስ አበባ ላይ የሚባል ህዝብ ነው። ንቴ ደግሞ አይሞት ጥላለ እንደ አገር መቀበሪያ እንኳን አልነበረውም። ፓስተር መቀበሪያ እንኳን አልነበረውም። ምንድን ነው ከሆነ መቀበሪያ እሱን እንለፍ። እሱ ማኝ አሁን ለኦርቶዶክስ ድምፅ መሆን ሁንስሁን በይፋ የተገደለበትን የተቀበረበትን ለኦርቶዶክስ ድምፅ አትኑ ያለ ማን? አረ ጆከር አንድ ቆይ፣ አሁን ባለን ለማውራት እንኳን አንዱ ለሚያወራ እንዴ ማለታል አንዱ ለሚያወራ ኦርቶዶክስ ዛሬ ኦሮሚያ ክልል ላይ ሲኖዶስ ተብለው ቄሶች ሲደበደቡ በትፊት እናመጣለን ሲገደዱ ሲቀበሩ ዛሬ ለመቅበር አቅቷቸው ደም እያነቡ ኦሮሚያ ክልል ላይ እንትን ሲሉ እናመጣለን እስኪ ጴንጤ ተገደለበትን ኦሮሚያ ክልል ላይ አመጣለን አንድ መረጃ ቤተ ክርስቲያን ጥቁር ሲለብስ ዋናው ወት ጮካ አንተ ነበርክ ወንድሜ የነበርክበትን አለም ይወዳል ትክክል እንዴ ዛሬ ላይ አሁንም እባካችሁ ሰው ይታዘባችኋል እድሉን ከሰጠኝ ጌታ ነው። ሰው ይታዘባቸዋል። ስያዝብቱ ይቀርና ይታዘብ ችግር የለውም። በእውቀት በመረጋጋት በማለት አይደለም። ፖለቲካ ውሸት እና ቁማር ነው።

ይኸውልህ አሁን እምነቱ ሳይሆን ፖለቲካው ከአንተ አዋቂ ነህ። ምናልባት አቃለሁ ስትል ፖለቲከኛ መሆን እኮ ተንኮለኛ መሆን ነው። ገባህ? ክፋትን ለሰው ላይ እንዴት ብዬ አሁን ተንኮለኛ መሆን ነው በቃ፣ ፖለቲከኛ ካር ሰርቼ ልጣለው ነው። እኛ ደግሞ ስሜት ነው ያመጣን እዚህ ቦታ ላይ። የሚገለን አካል አለ። ይሄንን አካል እንዲያቆምልን በምንችለው መንገድ ህዝባችን ባንድነት እንዲቆም መናገር ብቻ ነው የኛ እውቀታችን። እድሉን ትሰጠኛለህ? አሁን የሆናስን ሳይሆን አንተን ልጠይቅ። እድሉን ትሰጠኛለህ? አንዴ ላውራ። እሺ የቻይ ነው ይቀጥል እሺ በጣም አመሰግናለሁ ዮናስም እየሰማኝ ከሆነ ው ፍትህ የሚያስፈልገው የኦሮሚያ ህዝብ ኦርቶዶክሳውያን ናቸው በጣም በሚያሳዝን ሁኔታ ለምን ብትል ኦሮሞ ነኝ ብሎ ኦርቶዶክስ ሲል የሚያገለው በሁለት ቦታ ነው አንተ ፓጋን እምነት የሌለ ምናምን የሚባላል። በኦሮሞ ስትመጣ ደግሞ አንተ ኦርቶዶክስ አደለህም፣ አንተ አማራ ተከታይ ነው የሚባሉ ኦርቶዶክስና። ለዚህ ህዝብ ነው ፍትህ መጠየቅ ያለብን። የኦሮሞ ኦርቶዶክስ የኦሮሞ ተወላጅ የሆኑ በርካታ ሚሊዮን ህዝቦች ድምፅ ያስፈልጋቸዋል። እውነት አንዳንዴ ቀልዱም እንደ ቀልድ ፖለቲካውም እንደ ፖለቲካ ሆኖ ግን የኦሮሚያ ተወላጆች ኦሮሞ የሆኑ ኦርቶዶክሶች በጣም በጣም በጣም በጣም ውዝግብግብ ላይ ነው ያሉት። ይህን ነገር ማስተካከል አለብን ስናወራ እምነት ብሄር የለውም። ኦርቶዶክስ ትግራይም አለ ኦርቶዶክስ አማራም አለ ኦርቶዶክስ ኦሮሞም አለ እና አንድ ላይ ጠቅለል አርገን ወደ ዘር ባንወስደው መልካም ነው ወደ ዘር ስንወስደው ነገሮች ይበላሻሉ እና የኦሮሚያ ተወላጆቹ ነው ስለ ኦሮሞ ህዝብ ድምፅ መሆን አለብን በጣም በሚያሳዝን ሁኔታ እየተጨቆኑ ነው በሁለቱም በኩል ተቀባይነትን እያጡ ነው በሚገርም ሁኔታ እኔ ኦሮሞ ነኝ ብለው ሲወጡ የሚደርስባቸውን በሁለቱም በኩል ብዙ ብዙ አስቀያሚ ንግግሮች አሉ። ከእንደነዚህ አይነት ተቆጥበን ብንግባባ አንድ ብንሆን ድምፃችን ይሰማል። ላለውኝ በዚህ የሚቃወም ያለ አይመስለኝ። እናመሰግናል። እኛም የክርስትና እምነት ተከታዮች ቤተክርስቲያን ላይ እየተገደሉ እንጂ ያለው ብሄር አልጠራንም፣ ብሄር ስም አልሰጠንም። ማንኛውም ኦሮሞ ሆኖ ይሄን እምነት ትከተላለህ ተብሎ ቤተክርስቲያን ላይ መገደል የለበትም። የዚህ ብሄር እምነት ተከታይ ነው የሚባለውን ራስ ስላነሳኸው እኛም ስም ሳንጠራ ኦሮሚያ ክልል ላይ ቤተክርስቲያን ላይ በተደጋጋሚ በዚያ አምስት ዓመት ውስጥ በአመት ውስጥ ከሀያ ከሰላሳ ጊዜ ያላነሰ ከሶስት ሺ ከአራት ሺ በላይ አማኞች የእምነት አባቶች እየተገደሉ ነው።